እሺ ሰላም ሰላም፣ የዩቲዩብ ቤተሰቦቻችን እንዴት አላችሁልን? ደህና ነን እኛ፣ እንዴት ናችሁ? ሁሉ ሰላም? ከብዙ ከብዙ ከብዙ ቆይታ በኋላ ተመልሰናል። እንግዲህ ዛሬ ከውጭ ሁነን ነው የምንቀርጽላችሁ ትልቅ ሚስጥር ስለያዝን፣ ምክንያቱም ደግሞ ቤት የማይወራ ነገር ስለያዝን ነው። እንግዲህ አዲስ አበባ በዛሬ ቀን እጅግ በጣም ዝናባማ ናት። ምናልባት በውጭ በኩል የሚታያችሁ ከሆነ አዎ፣ በጣም ደመና፣ በጣም እየዘነበ ነው፣ በጣም እየዘነበ ነው። ደስ ይላል ቫይቡ። ዛሬ ደግሞ ወደ አንድ ቦታ እንሄዳለን። ወደ ደሴ ልንሄድ ነው። እንግዲህ ለግንቦት ልደታ ወይ ለግንቦት አንድ ወደ ደሴ ልንሄድ ነው። አዎ ወደ ትውልድ ተብታው ወደ ተቀበረበት ልጄን እና ባሌን ይዤ ልንሄድ ነው። የሚገርማችሁ የመጀመሪያ ፍላይታችን ነው አብረን አንድ ላይ የመጀመሪያ ፍላይታችን ነው። እኔ ወደ ደሴ የመጀመሪያ ነው። አባ የመጀመሪያ ፍላይቱን ወደ ደሴ አዎ። ከዛ ውጪ ደግሞ እኔ ደሴ ከሄድኩኝ ኦልሞስት አራት አመታት ተቆጥረዋል። እንግዲህ አንቄ ነው እዚሁ አዲስ አበባ ያስቀረውትኝ እና ስልክ ገብቶብን ተቆርጦ ነበረ። ቪዲዮ ሚስጥሩ ምንድን ነው ካላችሁ፣ ደግሞ ሚስጥሩ እናቴ እኔን ልታርስ ኦልሞስት ከመውለዴ በፊት ሰባት ወር አካባቢ አይደለም፣ ሰባት ወር አካባቢ እኛ ጋር ነው ያለችው፣ ቤቷን ዘግታ ለእህቴ እያስጠበቀች እንግዲህ ነው ያለችው። እኛን ብላ ልጃችንን ብላ ነው አፍተር ኦል እኛ ጋር እዚህ የመጣችው። ስለዚህ እኔ እህቶቼና ባሌ ሆነን የቤታችንን ኢንቴሪየር ትንሽ አሰርተነዋል፣ ለወጥ አድርገነዋል። ትንሽ ነው ቢፎር ቢኖር አሪፍ ነበር ቢፎር ኤንድ አፍተር እናሳያችሁ ነበር ግን የለንም እኛም እዛ ስላልነበርም ቪዲዮ አልተሰራም ግን በጂፕሰ ምናምን ትንሽ አድሰነዋል ውስጡን ማለት ነው እና ያንን ሪአክሽኗን ልናሳያችሁ ስላሰብን ምንም አታቅም ምንም እንደተነካም ሰርፕራይዝ ምንም የለ ግን ቦታ እንድን ትደግሳለች እናቴ እና ቀድሜ ትንሽ ቀን ቀድሜ ልሂድና ትንሽ ላጸዳዳው ቤት ምናምን እያለች ነበር ቤቱን ውጭውን ቀለም ንቀባ ምናምን ያለች ነበር በጣም በብዙ ሰበብ ነው እንትን ያለ ጭቅጭቅ በቃ እንዲያ ምናምን ብለን ማለት ነው ያስቀረናል። ስለዚህ ያው ወጪውን እንዳጠይቁት ከእህቶቼ እና ከባሌ ጋር ተጋግዘን ባይሆን ትንሽ ይከብድ ነበረ። እህቶቼ በጣም ስራ እራሱ ይበዛባቸዋል፣ ልጆች አላቸው። እነሱን ያን ተቋቁሞ ነው እያሰሩት ያሉት። ጊዜውም አጭር ነበረ በእውነቱ ነገር ለመጨራረስ ኢቨን የመጨረሻው ቀለም አልተቀባም አልደረቀ ሆኖ ምናምን፣ ግን ይሁን በቃ ቢያንስ ሀሳባችንን አይታ ሰርፕራይዝ ትሆናለች ትደሰታለች ብለን እንጠብቃለን ከዚህኛው ቪዲዮ ጀምሮ ቤት ልብሳችን ስናስተካክል ኤርፖርት፣ እዛ ስንደርስ ከዛ ስታየው ደግሞ የእሷንም ሪአክሽን በደንብ እናያለን ብለን እናስባለን። እናቶች ደግሞ ያው ትንሽ ነው የሚበቃቸው። በእርግጠኝነት ትወደዋለች። ከዛ በኋላ ምርቃቱን ጠብቁ እናንተ። ከእኛ ያልፋል ወደ እናንተም ነው የሚደርሰው። የሁሉ ሰው ታውቃላችሁ ምርቃት ላይ። አዎ ደሴ ደግሞ እንግዲህ እሱን በደንብ እንደማስጎበኘው ተስፋ አደርጋለሁ። ስለዚህ ደሴ እንዳሳየው የምትፈልጉትን ነገር ብትነግሩም በጣም ደስ ይለናል። እናንተም ደግሞ የናፈቃችሁ ነገር ካላችሁ እናሳያለን። አገር ውስጥም ከደሴ ውጪም አገር ውስጥም ሆናችሁ ከሀገር ውጭም የተለያዩ አውሮፓ ሀገራት፣ አረብ ሀገራትም ላይ ሆናችሁ ደሴ ለናፈቀቻችሁ አካባቢዋን ማየት ለምትፈልጉ እስኪ እዚህ ቦታ ሂዱ ብላችሁ የተወሰነ ጠቁሙን እዛ ቦታ ሂደን እናሳያችኋለን ያለውን ነገር ተወደታላችሁ ብለን ተስፋ እናደርጋለን። አዎ ይሄን ቪዲዮ እንግዲህ የምንቀርጸው ዛሬ 28 ነው፣ እኛ የምንሄደው ነገ ነው። ከ29 ጀምሮ እስከ ኦልሞስት 3 ኦር 2 ድረስ ነው አይደለ? አራት ወይ አምስት ድረስ አለን እዛ፣ እስከ ሰኔ አራት አምስት እዛ ነን። ስለዚህ ሰኔ ሳይሆን እስከ ግንቦት ከግንቦት ከብቻ ከሚያዚያ ሀያ ዘጠኝ እስከ ግንቦት አራት ወይ አምስት ድረስ አንድ ሳምንት ይኖረናል ብለን ተስፋ እናደርጋለን። ሰብስክራይብ እያደረጋችሁን አይደለም ለማለት ትንሽ ያስቸግራል። እኛም ቪዲዮ እየለቀቅን አይደለም ከመውለዴ በፊት የተገናኘንን ከዚህ በኋላ እንግዲህ በደንብ ባልየውን እያስቸገር ነው። እንቀጥላለን። ምን ቸገር አለ ለእናንተማ ነው። ቲሚስቶች ወደኔ ምን እንዳደረገው እንደምትፈልጉም በደንብ ንገሩኝ ኮሜንት ላይ። ዛሬ ብዙ ኮሜንት ነው ከእናንተ የምጠብቀው። እንወዳቸዋለን። አብራቸውን ቆዩ። አሁን ደግሞ እንግዲህ የልጅን ልብስ መሰብሰብ ጀምሬያለሁ። ብታዩ በቃ እንዴት ነው የመጀመሪያ ልጅ ይዞ የመጓዝ ኤክስፔሪንስ ስለሆነ አልገባችሁም። የተያዘ የልብስ መዓት ልብሱ ሳሙና እንኳን ማለት ነው ሁሉ ነው ያስኩት። የሆነ ዝም ብለን አንድ ሁለት ወር ቆይተን የምንመጣ ነው የሚመስለው ሁኔታዋ። ወይኔ በቃ ትንሽ ልጅ ይዛችሁ ስትንቀሳቀሱ በጣም ነው የሚያስጨንቀው። በጣም ተጨንቀለ የሆነ ሁላ ማለት ነው ኤርፖርት ላይ ምን ላልብሰው፣ የሆነ ቀርሽቶች ምናምን መቀየር ቢኖርብኝ የሚወልቅ ልብስ ላድርግለት፣ እንደዚህ ልበል፣ እንደዚህ ልበል። እንደምታዩት እንግዲህ እዚህች ጋር አንድ አለ ሻንጣ፣ እዚያ ጋር አንድ አለ፣ ከዚያ እዚህ ጋር ተዘጋጅቷል። ከዛ እዚህ ጋር ደግሞ እየተዘጋጀለት ነው። እነዚህ ማለት እንግዲህ እዛ ሂዶ የሚለብሳቸው ናቸው። ከዛ ከዚህ ከቤት ደግሞ ሲወጣ የሚለባብሳቸው አሉ። ገና እንደምታዩት እንግዲህ ያው ማበጠር አልቀረም፣ ጥፍር መቁረጫዎች አልቀሩም። ያው ደሴ ታውቃላችሁ ትንሽ ቀዝቀዝ የማለት ነገር አለው። እንደዚህም አይነት ከዛ ደግሞ አንድ ሁለት ደም አዘጋጅ ይችላል። እስቲ የመጀመሪያ ትሪፕ ይዛችኋቸው ስትሄዱ ልጆቻችሁ የመጀመሪያ ልጆቻችሁ እንዴት ነበረ? ተሳስቻለሁ፣ አጥፍቻለሁ ይገባል። ምንም የተረሳ ነገር የለም። የጻፍሽውን አውጪና ሊስት ያደረግሽውን ቼክ ቼክ ቼክ እያልሽ ትቀጥያለሽ። ቢያንስ ከእያንዳንዱ ሁለት ሁለት ነገር ምናምን ተይዟል። ከሱሪ ሁለት ሶስት፣ ከቲሸርት ሁለት ሶስት ከኮፍያ ሁለት ሶስት ቁምሳጥኑ ቢታይ ባዶ ነው። የቀረ ነገር የለም። ዳይፐር እንደምታዩት ዋይፕስ ሁለት ዳይፐር በብትንም በሽግም አንድ የቀረ ነገር የለም እንደምታዩት። እዚህ ደግሞ የሚጠቀምበት ራሱ አላስቀረው ነው እና እንደምታዩት ነው እንግዲህ፣ ከእግዚአብሔር ጋር በሰላም ደርሰን እንመለሳለን ብለን ተስፋ እናደርጋለን ሄደን ወይኔ ደሴ ገብርኤል እስከማቆርበው ምን ልበናች? ያልጓጓት ነገር የለም። በቃ ብቻ እዛ ያለውንም ነገር ስለምናሳያችሁ አይዞን፣ አብራችሁን ሆኖ እንወዳችኋለን፣ ሰብስክራይብ እያደረጋችሁ እንግዲህ ይሄድ ነው። በጣም በጣም እናት ያለች እዚህ ጋር ብቅ በይ እንጂ አክስት ያለች እዚህ ጋር አራት ሆነን ነው የምንሄደው። ብዙ ስልታችን ሰምሮ ስለሆነ የምንሄደው የደስታ ጉዞ ነው እላቸዋለሁ። ኤርፖርት ደግሞ እንገናኛለን። እሺ እንግዲህ እንደምታዩት አዲስ አበባ ዝናብ በዝናብ ሁናለች። ከዛ ሰአታችን ደርሶ መንገድ ተዘጋግቶ አጋጣሚ እንደዚህ እየሮጥን ነው እንላችኋለን። እንግዲህ ወይ ፕሌን ውስጥ ወይ ደግሞ ወደ ውስጥ ስንገባ ያለውን ነገር እናሳያችኋለን። እንደዚህ ሆነናል ብታዩ አርጉዴ ስንሯሯጥ አሳይቻችኋለሁ። እኔ ስንገባ እንዳያችሁት ነበር። እዚህ እስካሁን እንግዲህ ኤርፖርት ነን ያለ ነው። የአየሩ ጸባይ ቆንጆ ስላልሆነ ቅድም ስገባ አሳይቻችኋለሁ እንዴት ሲዘንብ እንደነበረ። እንግዲህ ምናልባት ያላመለጠን እንጂ ፍላይታችን ካንስልም ሊሆን ይችላል እዚህ ጋ ደግሞ አሉ አክስቴና እናቴ አሉ። እናቴ ዙሪ እንጂ እንዴ

ቀለማ አልደረሰም እንግዲህ ምንም ማድረግ አይቻልም። እንግዲህ ቀለሙ መድረስ አልቻለም፣ ምንም ማድረግ አልቻለም።

ቋብተጋግዘን ነው ሶስታችንም፣ ኪሩም መለበተ አራታችንም ነው